ይሄንን እናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸውን ነቢይ ነብይ አንድ አይደለም መቶ ጊዜ ፊዳ የምንሆንላቸውን ነቢይ ነብይ መንካት ግን የዚህ ቁማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንደ ተቋም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

ዋጋችሁን አትልቀቁ። መልክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልክቱን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ ጥቅም አለው። አሁን መሐመድን ሰደብሽውና አንድ ነጥብ ሶስት ሁለት ቢሊየን እዚህ ይከተለዋል። ብዙ ቦታዎች ላይ በጦርነት የተስፋፋውና ስለ ሙስሊም እኔ አትነግረኝም። ስለ እውነተኛው ኢስላም ወይ ሰላም የምትለው እምነት አትመክረኝም፣ አታስተምረኝ አብሬ ሮመዳን ሲሆን ቁጭዬ ማታ በልቼ ያደኩ ሩዝ አብሬ ተካፍዬ በልቼ በስማም ይላል ብስሚላ ይላል። አይ ዶን ኬር ተራማጅ ወጣት ነው። ስለዚህ በሃይማኖት ተደብቃችሁ የምትመጡ የከሰመ የከሸፈ ጉዳይ ነው። እኛ አማራዎች ነው። ነገ ኦርቶዶክስ መሆን ይቻላል። ነገ ሙስሊም መሆን ይቻላል። ነገ ጴንቴ መሆን ይቻላል። ፕሮቴስታንት ጴንቴ እንኳ የተሳሳትን ኦርቶዶክስ ማለት ነው። ፕሮቴስታንት መሆን ይቻላል። ካቶሊክ መሆን ይቻላል። እምነትም ላይኖር ይቻላል። አይሁድ መሆን ይቻላል። ምን ችግር አለ? ስለዚህ ወንድም እየመጣህ ሻርፕ አርገሽ ምናምን አድርገሽ ነጠላ ለብሰሽ ኦርቶዶክስ መጥና እኮ ሙስሊም ሙልጭ አርጋ የምትሰድባለች። እኔ አያቸዋለሁ አንዳንድ ጊዜ ሲኖረሽ ስክሮር አደረግ፣ ሲሰዳደቡ ያለ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ፣ ሙስሊሙ አይዞሽ ጀግኗ እየተባለ አንበሳ ይወርድላት። ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድን ሰደብሽውና አንድ ነጥብ 3 2 ቢሊዮን እዚህ ይከተለዋል። እኛ ብናዋርደው አላል ምንም ምንም እኮ እኛ እኩል ከጥፍሩ ቆሻሻ አረባ ለማያየን፣ በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። እንዴት ዋላችሁ ጋይስ? የዛሬ አበባዎች የነገ ቶፒኮች፣ ሀፒ ሰንዴ። ሊያየ ምን ሆነች ነው ጠፋሽ ካላችሁ፣ ስሰራ ሳጸዳ ስንት ነገር ሳረግ አሁን የጨረስኩት የባሌን ሸሚዝ ሻውርስች ያደረጉት። ለማንኛውም ግን ይህን ፎቶ ስታዩ በእርግጠኝነት ብዙዎቻችሁ ልትሳደቡ አፋችሁን መጥሙጣችሁ ሊመጡ ይችላላችሁ። ግን እውነት ነገር ከመናገር ወደኋላለ ስድባችሁንም ምናችሁንም። ግን አንድ ነገር ላሰማችሁ እና የራሴን አስተሳሰብ ድንገራችሁ በራሱ መስማት የሚያሳፍር እንዲሆን እናደርገዋል። እኔ ግን አንድ ነገር ልንገራችሁ። መቼም ይሄ ሰው እየተናገረው ነገር ትክክል ነው የምትሉ ከሆነ በእውነት ነው የምላችሁ ከሱ ያልተናነሳችሁ ሰዎች ናችሁ። በጣም ያሳዝናል። ስንት የተራበ ስንት የታመመ ስንት የተቸገረ ስንት የወደቀ ስንት ነገር እያለ ረሱል መሐመድን በዚህ ሰዓት አንስቶ በጾም ሰዓት እንደ አጀንዳ አድርጎ ማውራት ምንድን ነው ትርጉሙ? ንገርን ንገሩኝ ራሳችሁ እንደው ራሳችሁ እኔን ሳትናገሩ ለምን ይሄ ሰውዬ ያልጠራውን ያልደረሰበትን ረሱል መሐመድን አንስቶ ትሸማቀቁበታላችሁ ምናምን እንኳን አይደለም ሙስሊሞች አለም ሁሉ የማይሸማቀቅበት ነገር ነው እኛ እኮ የአስተሳሰብ ችግር ስላለብን ነው እንጂ ኢየሱስም በለው አላህም በለው ክርስቶስም በለው ጋድም በለው ምንም በለው ፈጣሪ አንድ ነው ስሙ ነው ብዙ ስለዚህ እኔና እናንተ ወይም ደግሞ እሱና አንድ የሙስሊም ልጅ ተከባብረው የሚኖሩት የእሱን ስለጠላው የእሱን ስለናቀ ስላይደለም። የራስን ለመውደድ ሌላውን ማንቋሸሽ ወይ መጥላት ተገቢ ነው ብዬ አላምንም። ብሔርተኝነት፣ ዘረኝነት፣ የሃይማኖት ማንቋሸሽ እንደ ጉንፋን ነው። ለእናንተ ለምትጠሉ ሰዎች ኖርማል ሊሆን ይችላል፣ ምንም ለማያውቀው ግን ጉንፋን ነው። ጉንፋን ደግሞ ሁሉንም አዳርሶ ሁሉንም አጋጭቶ ከዛ ዙሯ እንደፋልፎ ነው የሚድ ነው። ስለዚህ የምታወሩትና የምትናገሩትን ባታውቁ ዝም ብትሉስ ምን አገባው? የራሱን ስንት በመስ መስመራቸውን ያጡ ቲክቶክ ላይ የምናያቸውን ዘልዘላዎች መምከር ይሻላል ወይስ ያልደረሰበትን፣ መድረስ የራስን ለመውደድ የሌላውን ማንቋሸሽ እናንተ እንድትከተሉት በቃ ሰፖርት የሚያደርገው እንዲበዛ ነው ወይስ ምንድን ነው? ንገሩኝ እስኪ። አይቻለሁ አንዳንድ የሙስሊም ልጆችም የማርያምን ፎቶ ምስል ዘቅዝቀው ሲሳደው። እኔ በምስል አላምንም አክቹዋሊ ግን ምን ይሉታል? ፍርድ እግዚአብሔር ነው። ልክ እናንተ እኮ ከፈጣሪ ጋር በጣም ቤስት ፍሬንድ ነን፣ የእኛ ሙድራተር ኢየሱስ ነው፣ አላህ ነው እስከ ማለት ድረስ ደረሳችሁ። ማን ተከራካሪ? ፍርድ የፈጣሪ ነው፣ ለእሱ ተውት። ከዛ ውጭ ግን እናንተ ብዙ የሚሰራ ነገር እያላችሁ፣ ብዙ የሚደረግ ነገር እያላችሁ ያልደረሰባችሁን የምድሩን ሳትጨርሱ የሰማዩን ልታናግሩ የምትሄዱ ማን ናችሁ? አንድ የጴንጤ ተወላጅ፣ የጴንጤ ሃይማኖት ተከታይ፣ እኔ ጴንጤ አይመቸኝም ብዙ፣ ግን መጥቶ ሲናገር መናፍቅ ብላችሁ ታንቋሽሻላችሁ አንድ ወደዚህ ደግሞ መጥቶ ሲናገር ማን ስለሆናችሁ ነው ምን ስለሆናችሁ ነው የሌላውን በማንቋሸሽ ከፍታለ ብላችሁ ካመናችሁ ተሳስታችሁ ስለ እውነት ነው የምላችሁ? መጀመሪያ እናንተ ማወቅ ያለባችሁ ስንት ሃይማኖት አለ ስንትና ስንት ስንት አይነት ብሔረሰብ አለ ስንት ቋንቋ አለ ምን አይነት ነው አበላላቸው ኢትዮጵያ ጥግ ለጥግ እንዴት ነው ህይወቱ የሰው ልጅ መኖር እንዴት ነው ምናምን ብላችሁ ይሄን ያልተመራመረ ሰው ቀጥታ መጥቶ ሰው አጀንዳ ነው። እመኑ ማትመኑ ለዚህ ሰዓት ይሄ አልነበረም፣ ሌላ ብዙ ነገር ነበር። አጀንዳን ያስቀይራችሁ እሱ አንድ ሰው ነው። ይዞት የሚጠፋው ግን ብዙዎችን። ያልገባችሁ ነገር ደግሞ እሱ ጋር ገብታችሁ ልክ ነ ያላችሁ፣ የሙስሊሙ ልጅ ያቺ የማርያምን ፎቶ ምስል ዘቅዝቃ የተሳደበችው ጋር ደግሞ ገብታችሁ ልክ ነሽ ያላቸው እናንተ ሁለት ናችሁ። ይዛችኋቸው ገደል የምትገቡት እና የምታባሉት ግን ብዙዎች ናቸው። የሚያሳዝነው ይሄ ነው። ሁላችሁም አዋቂ ሁላችሁም በጣም ሼሞኒ ዩጋይስ ልታፍሩ ይገባል። እኔ ማንነቴን እወዳለሁ ማንነቴን አከብራለሁ። የሌላውን በማንቋሸሽ ግን አይደለም የራሴን ስለምወድ የራሴን ስለማከብር ነው። የሌላውን ማከብር ካልሆነ ዝምታ እንመርጣለን። አፈር ብሎ ብዬ ብል ግን ቅራ ይበላችሁ ያላቸው አንድ ነቢዩ መሐመድ ነው። እንዳንተ 44 45 አቦት የላቸውም ኦር ሰምቲንግ ላይክ ዳት። እና እፎይ ቢያንስ አንድ አምስት ዓመት ሊፈረድበት ይገባል። ይሄ ደግሞ ለሌሎቹ ደግሞ ማስተማሪያ ይሆናል፣ ማለት ብቻ። አገር እኮ የኦርቶዶክስ ብቻ አይደለችም። ማንም እየተነሳ ሙስሊሞች ላይ አፉን የሚከፍትበት ማንም እየተነሳ ፕሮቴስታንቶች ላይ አፉን የሚከፍትበት መብት የለውም እና ምን ይላል ኮሜንቱን፣ አረ አንተ ባክፍ ወይ የሆነ ነገር እንዳያደርጉት፣ ለምን እንደ በግ ዘቅዘቀው ቆዳውን አይገፉትም? ከፈለጉኝ፣ ምን አያገባኝ። አም ሲሪየስ በጣም ካዘኑለት ደግሞ እሱንም እኔም መፎይ ነኝ የሚሉትን ሰብስበው እንዲህ ጢማቸውን እንቀሉት ከፈለገ ። ምክንያቱም እሱ ማን ነው ነብዩ መሐመድን ተቺ ያደረገው? በነብዩ መሐመድ ሙስሊሞች ታፍራላችሁ አታፍሩ። ማን ነው እሱ ሙስሊሞች? እንደነ ያያዘልደቷ ዘንደት አይነቱም፣ ሶሪ ጋስ እና እንደነ ያያ ዘልደቷ አይነቱም እየተነሳ ፕሮቴስታንቶች ላይ አፉን የሚከፍትበት ምናምን ምንም አይነት መብት የለውም እና መቀጣጫ ነው እንደውም መሆን ያለበት ፎይ፣ እንደውም በደንብ ስለሚታወቅ መቀጣጫ መሆን አለበት። እንደውም ሙስሊሞች ከፈለጋችሁ ትክክለኛ ስልክ ቁጥሩ ካላችሁ፣ እኔ ደግሞ አድራሻውን ማግኘት ይችላለሁ፣ እሱም ሰጣችኋለሁ። ጠበቃ ቅጠሩ በቃ አንድ አምስት አመት። ከዛ ደግሞ የሆነ ፖለቲካል እንትን ቅመም ጠብ አድርጉበት እንዳይወጣ ምን መሰላችሁ ሃይማኖታዊ ግጭት ለማስነሳት በኦርቶዶክስና በሙስሊም ላይ ብላችሁ ጣል አድርጉበት እንደዛ ማለት ነውና ያኔ ሁሉም ሃይማኖት ኢትዮጵያ ውስጥ ተከባብሮ ይኖራል ማለት ነው ፕሮቴስታንቶችም የራስን ኢየሱስን ስበክ ኦርቶዶክሶችም የራሳችሁን ገድላችሁን አውሩ ሙስሊሞቹም ቁርአናችሁን ብቻ አውሩ ስለሌላ ሃይማኖት ማንም አያገባውም እኔ ከፈለኩ ሲኦል ግባ ከፈለግኩ ገነት ግባ ሃይማኖት የግል ነውና አይመለከታችሁም ባይዘወይና

አፈኢን ማተ አው ቁቲለ እንቀለብቱም ዓላ አዕቃቢኩም ወመን የንቀሊብ ዓላ ዓቂ በይህ ፈለን የዱረላህ ሸይአ ወሰየጅዚላሁ ሻኪሪን ከሰው ልጆች ሁሉ ከፈጠረው ፍጡር አላህ ወዶ መርጦ ያለበሳቸው ኑር ከሽርቅ እንድንወጣ ከህመም እንድንድን ቁራን አውርዶበት አርጎውልን መድን አላህ የላከልን ነቢይ ሙሐመድን በእሳቸው አክትሞ የአንቢያት ተራ በድን ፀሐይ ልኮ ዓለም እንዲያበራ ከነቢያቶቹ አልቆ አክብሮ ኢማም አድርጓቸው ጀሊሉ የቸረው አላህ ፈቅዶላቸው ጨረቃ ታዛለት በእሳቸው ሙዕጅዛ ተከፍላ ለሁለት ከእጃቸው ጣት ሥር ውሃ የፈለቀች ተራራ ለክብሩ መውደቅ የፈለገች እምባ ያፈሰሰች ግመል በፍቅራቸው ከጥፋት የዳነች ዓለም በምክራቸው ፊቱ የሚያበራ ማር የሚያዘን በአፍ ሰላም የምላቸው ድንጋይና ዛፍ ተራ ሰው ይቅርና ቢሆን እንኳን ጠቢብ በቃላቶች መግለጽ ያልቻለውን ሐቢብ ዱርዬ ክብራቸውን ለመንካት ስትሞክር፣ ስሙን ለማጠልሸት ዝታበን ስትሞክር፣ ነቢይን ለሰደበ ማንም ይሁን ምንም ማሳየት አለብን። ፊዳከን እብዲህ ልጌዝቼ ሚስቴን አሳበርኳት አሉ ኤፎ የሚባል ሰውዬ እኔ ጥቁሩን መሰለው እንዲ ሰድበው እረሱል አሚነን እኮ ነው። ዓለም ጫፍ እስተ ጫፍ የሚነቃነቅላቸውንና የሚያነቃንቁትን እሳቸውን ሰርቦ ምልክ ምን ልውጣው? ወደዛ ልሄድ ወይ ወደዛ ልግባ ወይ? ይሄ ጭራሽ የማይታሰብ ነገር ነው። የማይነካ ነው የነካው። ይሄ ማለት አንድ ቀፎ ነው ደፍተህ ስታበቃ፣ የትኛዋ ናትን የኔ ቆነጠጠችኝ ማለት ነው። አስበዋል። በአንዲት ቀን እኮ ለራሱል በአንዲት ቀን አንድ ቢሊዮን ነው ሚሊዮን አይደለም እያልኳለሁ፣ አንድ ቢሊየን ሰው ሸሂድ ይሆንላቸዋል በአንድ ቀን ብቻ ነው ማለት። ስለዚህ እንደዚህ እንደፈለጉ ማውራት የለም። ሙስሊም በቁርአንና በረሱሉ አይደራደርም። የትም ግባ የትም ግባ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን ነው ብለን ዝም ብንልም በረመዳን የሚተናኮሱ መኖራቸው እጅግ የሚያሳዝን ነው። ረሱል ሰለላሁ ዐለይሂ ወሰለምን አስመልክቶ ማንኛውም ሙስሊም የሚደራደርበት አይደለም። ሰሞኑን ባለው ጉዳይ ላይ እኔ የተላከውን ቪዲዮ ከአስር ሰከንድ በላይ አላየሁትም። ሐቂቃ በዚህ ደረጃ የሰው ልጅ እንዴት ሊዘግጥ ይችላል የሚለው ወላሂ ለመቀበል በጣም ከባድ ነው። አንድ መሰረታዊነት አይነት መጨበጥ ያስፈልጋል። ሰላማዊ በሆነ መንገድ መወያየት፣ መከራከር ለሚፈልግኛ መድረኩን ጭምር ማመቻቸት እንችላለን። ነገር ግን ማንም ሰው ድንበር ማለፍ ግን ፈጽሞ የሚፈቀድ አይደለም። በህግ ተጠያቂ እንዲሆን ይደረጋል። ስለዚህ ይህንን የምትደብቁ ሰዎች ትክክል አይደለም። አውሮፕላን ላይ ሰው በሚሳፈርበት ጊዜ የማይፈቀዱ ቃላቶች አሉ። እነዛን ቃላቶች ሰው በአውሮፕላን ላይ እያለ በረራ ላይ እያለ ከተናገራቸው ያሳስረዋል፣ ያስከስሰዋል። ልክ እንደዛ ሁሉ ሙስሊሞችም ደግሞ የማይደራደሩባቸው ቀይ መስመሮች አሉ። እነዛን የሚያደርጉ አካላቶች በተገቢ መንገድ በህግ እንዲጠየቁ እናደርጋለን። ይህ መታወቅ አለበት እውነት ለመናገር በደቡብ አፍሪካ በነበርኩበት ጊዜ በሙስሊም እና በክርስቲያኖች መካከል ፓስተር እና የሙስሊም ኡስታዝ መጽሐፍ ቅዱስና ቁርአንን ንፅፅር እያደረጉ ክርክር የሚያደርጉበት ሁኔታዎች ሁሉ ነበሩ። ኬንያም ላይ መንገድ ዳር ብትሄዱ ሰላማዊ የሆኑ ክርክሮች፣ ውይይቶች ይዳረጋሉ። እኛም እንደ ኢትዮጵያውያን መልካም የሆነ መነጋገር መልካም የሆነ ውይይትን ባህልን ብናዳብር መልካም ነው ብዬ አስባለሁ። ያንን ማድረግ ካልተቻለ ደግሞ ድንበር መተላለፍ ፈጽሞ ተቀባይነት የለውም የሚለው መልእክት ለማስተላለፍ ነው። ጀዛኩሙላህ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ጉዳይ ላይ ጥረት እያደረጋችሁ ላላችሁ ምንዳችሁን አላህ ያብዛ። እኔ መሲሁን ልሰድብ፣ ክርስቶስ ልሰድብ፣ ገብርኤል ልሰድብ፣ ማርያም ልሰድብ፣ ብሰድባቸው ይልቁንስ በእነዚህ ላይ መጽሐፉ የዋሸባቸውንና ና የለለ ትምህርት በነዚህ ላይ የተናገረውን አጠራለሁኝ። እንዳውም የነብያትን መንገድ አጥርቼ ለትውልድ አሳያለሁ። እና አብርሃም፣ እነ ይስሐቅ እና ያዕቆብ እና ዮሴፍ ጻድቅ ናቸው ብዬ ነው ማስተምረው። ያለ አንድ ያለ ክርስቶስ ደም አልዳኑም፣ እነዚህ መጽሐፍ ቅዱስ ስለሚል አሚኖ ለምን ምን ሆናቸው ነው አድሚኖች እንዴ ለምን ታርዳላችሁ? እኔ ያላገርታል እንዴ ባለፈው፣ ለዚህ ነው አድሚኖች ሁላችሁንም ያነሳኋችሁ እያወራሁ፣ ልጆች እዚህ ጋር እንትን ትላላችሁ፣ ያው ታና አካደሚነት ተባረኩ ነው የምንለው ነው። ለተሳዳሪዎች ተባረኩ ቀጥሉበት፣ እንኳን ነገራችሁልን። መስለመስ ስለ እስልምና መስማት የማይፈልገውን ሕዝብ ይነግሩልና እኛ ጋር ይመጣሉ። ይጥቻው ለምን ከዛ ይጠይቃሉ፣ ይረዳሉ። ሂዱበት እንሄድበታለን።